ውዶቼ እኔ ደፋር ብሆን ኖሮ ማለት ነው በሚዲያ ወጥቼ የአረብ ሀገር ህይወት መሮኛል፣ እባካችሁ እባካችሁ ወደ ሌላ ታላቅ ሀገር ውሰዱኝ ብዬ ሰላማዊ ሰልፍ ወጣ ነበር። እንደ ጠንፌ ደፋር ብሆን፣ ጠንፌ ደግሞ የእሷ ደፍረቷ ማለት ነው ጭራሽ ተሰደብኩኝ ብላ እልልልልልልል ስትል መጣ። ያዙ ይልቀቁኝ የሰራሹ ስራ እኮ በታማ ያስገርፋል። በነገራችን ላይ አንድ ነገር ረስተሻል፣ ጠንፍዬ ላስታውስሽ ብዬ ነው። መቀመጫሽን በባለፈው ክር ፕራንክ ጊዜም ነበረ የሆነ መቀመጫ፣ አሁን ግን የለም። ረስተሸዋል፣ ላስታውስሽ ብዬ ነው። ሂማን ሄርሽን ስታደርጊ መቀመጫሽን መርሳት የለብሽም። ያው ምን መሰለሽ ጓደኛ መስታወት ነው ይባል የለ ከመቼ ጎ ከንዳንቺ አይነት ጓደኛ ማ ፈጣሪ እንዳይሰጠኝ። ነገሩን የብቸኛ ነ የለኝም፣ እግዚአብሔርን አመሰግነዋለሁ። ውዶች ዛሬ ደግሞ እንዴት እንዴት ነው የሚያደረጋት። የኛው አቅማም ኮፈስ ስትል መጣች። የኒ ጅንን የኒ ሞዴል የኒ አንደኛ የኒ በቃ ምን ልበልሽ፣ የጠንፌ አለቃ። እንዴ ጭራሽ ምን አለች ወይዘሮ ጠንፌ ተሰደብኩኝ፣ ሀይሚ ሰደበችኝ፣ በቴክስት ያዙ ይልቀቁኝ። እንዴት ከአንቺ እንደዚህ አይነት ነገር አልጠብቅም። ታይበናትሽ ሀይሚ፣ እንደዚህ አይነት ነገር አልጠብቅም። አይደለም፣ ስድብ አይደለም የሰደበችሽ ምክር ነው። የሀይሚ ስድብ ሳይሆን ምክር ነው። እንድትፈወሽ እኮ ነው እንደዚህ አይነት ቴክስት የላከችልሽ እንጂ ስድብ አይደለም። እና እንድትፈወሽ ነው፣ የሄድሽበት መንገድ ልክ ስላልሆነ ልክሁን ልክ የሆነውን መስመሩን እንድትይ ነው። መስመር ስለሳስሽ ማለት ነው። ደግሞ የዝን ያክል ያዙ ይልቀቁኝ አትበይ ሀይሚ። ይሄንን ቃል ነው አድል የተናገረችሽ። እኔ ባገኝሽ በጥፊ ነበረ ምልሽ። ደግሞ ምን አይነቷን አደፋር ተሰደብኩኝ ምናምን ትላለች። እን ይቅርታ ልጠይቅሽ ነው የመጠትኝ። እዛ ጋር ክብሬን ትቼ ምናምን ስትይ ነበረ። መጀመሪያ ክብር የለሽም። አዎ ክብር ስለሌልች ሰደበችሽ። አንደኛ፣ ሁለተኛ ነገር ደግሞ ሰውን ይቅርታ የምትጠይቂው በድጋሚ ጥፋትን ማታጠፊ ከሆነ በድጋሚ እንደዚህ አይነት ስህተቶችን ማሰሪ ከሆነ ነው። እየደጋገምሽ ለሀይሚ ብርጌ ጓደኜ ነው ክሮዝ የሆነ ፍሬንዶች ነን ምናምን ትያለሽ። አንድ አይነት ወሬ ተዋሪ ያለሽ፣ ሰማን እኮ ሰማን ባሌ ነው ማለት እኮ ነው የቀረሽ ጓደኛዬ ነው ብለሽ ሰምተናል። ምን በግልጥ አማርኛ ባሌ ነው ብለሽ ንገሪን ወይንም አግብተሹ ከሆነ ማለት ነው። መቼ አንችረሽ የምታገቢው እንጂ እሱ እሱ እንኳን እሱ የሚነካሽ አይመስለኝም። ግን ተጣብቀሽበታል። በጣም በጣም ተጣብቀሽበታል። ምን አይነት ጓደኝነት እንደሆነ አንችና እሱ በጣም ግራ እያጋባይ ነው። እኔ ደጋግመሽ ነገርሽ ጆሮችን ቆሰለ እኮ። ምኗናት ደፋር ተሰደብኩኝ ብላ ጭራሽ ትመጣለች እንዴ? ይቅርታሽንም አትፈልግም። ጓደኝነትሽንም አትፈልግም። የአንቺን ቀረቤታ በአጠቃላይ ሀይሚ አትፈልግም። ሰዓት መጥን ሲጀመር ማለት ነው። አንቺ የሀይሚ ጓደኛ ብትሆኒ አንቺ የምታደርጊውን ነገር እያደረገች ነው የምትመጣው። ሀይሚ ይሄ አጫጭር ቀሚስ መልበስ፣ ይሄ ከአጭር ቦዲ ለብሶ መምጣት፣ ይሄ እምብርት ማሳየት ወዘተ እያንዳንዱን ነገሮች አንቺ ታባልጊያታለች። እያደረገች ነው የምትመጣው። ይቺ ይቺ ልጅ እመኑ ውዶች፣ መስመሯን ትስታለች ምናምን ነገር እንደሷ ምንቅርቅርቅር ነው የምትለው። እውነቴን ነው። ሀይሚ የሷን ጓደኛ አድርጋ እንደዛ ምን ቅርቅርቅር ምትል ከሆነ ብስምን እሷ ያለኝ ክብር ራሱ ይቀንሳል። ሀይሚ በራስሽ የምትተማመኒ ሴት ነሽ፣ ኮንፊደንስ ያለሽ ሴት ነሽ። በሰው ምክር እንደ በፈጠረሽን የምመክርሽ ነገር ቢኖር በና ብዙ ነገር ከአንቺ የምንጠብቀው ነገር አለ። ስነ ስርአት አለሽ። እባክሽ በእሷ መስመር እንዳትራመጅ፣ በራስሽ መስመር በራስሽ አቋም በቃ እንድትኖሪ ነው የምፈልገው። እኔ እንደ በፈጠረሽ፣ በእርግጥ ሰላም ይወርዳል፣ እነዚህ ሰዎች ይታረቃሉ። ሰላም ይወርዳል፣ አንድ ቀን ይታረቃሉ። ነገር ግን ይች ልጅ ልጥፍ ስለሆነ ልትለጠፍባት ትችላለች። ጓደኝነታችን ይሻለናል ልትላት ትችላለች። ምላሷ በጣም ቅቤ ነው፣ ሴትዮዋ የምታሳምንበት መንገድ። ነገር ግን እንደዛ እኔ እንድታረቅ አልፈልግም። እመኑኝ እግዚአብሔርን። ይች ልጅ የእሷ ጓደኛ ካደረገቻት ሀይሚን በእሷ መስመር ነው የምትሄደው። እኔ ቀድሜ ነገሮቹ ከመበላሻቻቸው በፊት መናገር ያለብኝን እናገራለሁ። አይመለከተኝም። ገባችሁ ውዶቼ። እና ከሰደብኩኝ ብለሽ ያዙ ይለቀቅኝ አትበይ። አንቺ ሲጀመር ለፍቅረኛሽ እንኳን ክብር የለሽም። ክብር ቢኖርሽ ፍቅረኛሽን ቤት አስቀምጠሽ ሌላ ቦታ ሄደሽ እንደዛ አይነት ፕራንክ አሰሪም። ወንድ ልጅ እንደዛ አይነት ፕራንክ ሰራ ብለሽ አንቺ መስራት የለብሽም ከወንድ ልጅ ጋር ራስሽን የምታፎካክሪ ከሆነ ገደል ትገቢያለሽ። ባሌ ይህን እናደረገ እኔ ይሄን እንድላደርግ አራት አስቢ። ወንድ ልጅ እኮ ነው ወንድ ልጅ ልጅ ማለት ነው። በክብሩ አይደራደርም አንደኛ አንቺ የእሱ እንደሆንሽ ያቃል። አንቺ ደግሞ የእሱ እንዳልሆንሽ ስታሳውቂው የንቀት መንገዶችን የንቀት መስመሮችን በምትራመጅበት ሰዓት ይገለብጥሻል። ዳን ዋ ስለሆነ መሰለኝ ዝም ያለሽ። ሌላ ወንድ ቢሆን አይንሽን እንዳላሽ ነው የሚልሽ። አይንሽ እንዳለሽ ሁለተኛ ነው የሚልሽ። እና ምልልሽ ነው ባጭሩ፣ ከቻሽ ከብሩኬና ከሀይሚ ህይወት መውጣት ነው እንጂ ተሰደፉ ብለሽ ያዙ ይልቀቁኝ አትበይ። ይሄንን ራቁትሽን ነበረ እኔ በሳማ ምገርፍሽ ባገኝሽ። እንኳን ሀይሚ በቴክስት እንደዛ አለች፣ ደግሞ ለብሩኬ ታሳያለች። ብሩኬ ደግሞ ለሀይሚ ምን አለ ታይ አበዛሹ፣ በጣም እንዴት እንዴት ነው የሚያደርግሽ፣ ላለፈው ጓደኝነታችን ብዬ ነው ምናምን ነገር እያለ ነው። በነገራችን ላይ ብሩኬ አንድ ነገር እዚ ጋር ማለት የምፈልገው ነገር ቢኖር የሰው ላለፈ ጓደኝነቱ ብቻ ብሎ ሳይሆን መስዋዕት መክፈል ያለበት ለነገ ብለን ብለንም ማሰብ ያለፈውን ብቻ አይደለም ማሰብ ያለብን። ነገርም ራሱ አብረን እንደምንኖር እያሰብን ነው ለአንድ ሰው መስዋዕት መክፈል ያለብን እንጂ ገና ያለፈ ነገርን ላለፈ ነገር ብቻ ብለን አይደለም። እዚች ጋ ሰውን ልናከብረው የምንችለው ነገርም እያሰብን መሆን አለበት ዛሬ ዛሬን ዛሬን ሀይሚ ባለችበት ችግር ውስጥ አንተ ዛሬ ባለበት ችግር ውስጥ ሞር፣ አንተና እሷ ተመካክራችሁ ያንን ችግር ካልፈታችሁት በቀር ጠንፌ ትፈተዋለች ማለት አይደለም። ጠንፌ ሁለታችሁንም ገደል እየከተተኝ ነው ያለችው። እንደውም እኔ አንተ ጠንፌን ነው ሞር እያዳመጥክ ያለው፣ ሀይሚን አይደለም እያዳመጥካት ያለው። ጠንፌን አታዳምጣት። ጠንፌ እኮ ያንተን ህይወት እየበጠበጠች ነው። ጥሩ ጓደኛ እንዳለው ሰው ማለት ነው። ይቺ አሁን ሰው ጠፍቶ ነው አሁን ይቺን ጓደኛ ያደረካት? አንተስ እራሱ የዋህ ነህ። እኔ የዋህነትህን ነው እዛ ጋ የተረዳሁት። እውነቴን ነው። ለዛውም ቤስት ክሎዝ ፍሬንድ አስቡት፣ ነው ያደረጋት። አስቡት እንግዲህ የሚገርም ነው። እና አላቅም ውዶቼ፣ ይሄ ምን ማለት ራሱ እንዳለብን እኮ እኛ አናቅም። እዚ ጋ ይቺ ትንሽ ልጅ ግራ ተጋባች። እውነት ነው። ግራ እያጋቧት ነው ያለው ነገሩ ግራ አልተጋባችም እሷ እንትን ሙድ እያዘችባቸው ነው። አያችኋት አረለ እ አንኪ ሷ ከታ ምናምን እንዴት ሙድ እንደምትይዝባት ጠንፌ ላይ ሀይሚዬ የኔ እህት ይመችሽ። በቃ ይመችሽ፣ በእውነት በቃ እንደ እንትን በይ ያልኩሽን ነገር ስላደረግሽ ደስ ብሎኛል በጣም። ንግስትነትሽን አሳዪ ብዬሽ ነበር። ኮራ ዘና በይ ብዬሽ ነበረ። ኮራ ዘና ብለሽ መተሽልኛል። ኮራ ዘና በይ ጀነን በይ ብያት ነበረ ትናንትና። ኮራ ዘና ብላ ጀነን ብላ እጇን ተኪሷ ከታ መጣች። አዬ እኔ እናት እኔ እኮ ማለት ነው ጉዶቼ፣ ይመችሽ። አይ ምዬን ቅማም